ያመጣኝ እንተር መደረግ እፈልጋለሁ። ኦርቶዶክስ ላይ ያለ ጣዖት መግለጽ እፈልጋለሁ። በእኔ የተሳሳቱ ብዙ ትውልዶች አሉ። ወደ ሰይጣን ዓለም ጣዖታትን ከታወት ክርስቶስ ጋር በአንድ ላይ ሰብሶ የምታመልክ እዛ ቤት ሆኖ ትክክለኛ ትምህርት ማስተማር አይቻልም። መድረክ ላይ ወጥቶ ኢየሱስ ብቻ መስበክ አይቻልም። ከባድ ነው። ብዙ ስቃይ አልፍ ያለ በዛ ማኅሌት የሚባል አለ። ሶስት ሰዓት ነው የሚደውለው ማታ፣ ይኸው እስከ ሁለት ሰዓት ቀን ነው ማኅሌት ቁመን። ያሬድ ቅዱስ ያሬድ ይሉታል እነሱ ያን የደረሰን ግጥም፣ በዛ ሆነን ያንን ስናመልክ ምን ስንል ኒ ማርያም ምስለ ወልድኪ ፍቁርኪ፣ ማርያም ድንግል ሆይ ከልጅ ትንሽ ጋራ ወደኛ ኔ እያል ንጸልይ ነበረ። በፊት የሚገርማችሁ እሱን አቁም ያለ ያው እንግዲህ ደሞዝ አለው ብር አለው። ደሞዝ ነው የሚከፍሉን። በረከት የሌሉ ደሞዝ አለ። እኒሄድን አኔን እንደ ምስል የእሱ መምህር እኮ ነኝ እኔ ሰርተ ክፊት ያለ ስራ አምስት ዓመት ሙሉ የለፋበት የቅዳሴ መምህር ነ የሰዓታት መምህር ነ የኪዳን መምህር ነ የደነግሱ መምህር የባሕረ ሐሳብ መምህር ነ የኢትዮጵያ ቁጠሪያ ሚባለው ከሶስት ዓመት በኋላ ግን እንደ ምስል ህጅ ቆማለሁ። በቃ እንዲህ ቆማለሁ። አልናገርም እኔ ይላሉ እነሱ ዝም እኔ ምን ሆኖ አሙኛል እንደ ያልኩኝ ስ ግዜ ጊዜ ገፍቻለሁ። የዛን የኦርቶዶክስ ጉድ ስለማውቅ እነዛ ያሳሳትኳቸውን ተሰብከው ወደ ጌታ መምጣት አለባቸው የሚለው እቅድ ውስጤ ላይ አል ቀለም እየበጠበጡ ለሥዕል የሚንበረከኩት እንጨት ጠርበው የሚሰግዱለትን ቅዱሳን ከሞቱ በኋላ ለእኛ አቁመው ይጸልያሉ እያሉ ለመናፍስት እየጸል የሚስቱበትን መግለጽ አለብኝ ብዬ እንቅልፍ ነስቶኛል። ሰላም የለኝም። በአሁኑ ሰዓት በጣም በእኔ የወደቁ የተሳሳቱ ሰዎች ስለሆኑ ያለቅሳሉ። መጀመሪያ እኔን ልዳንና እናንተን ከዛ በኋላ ወደ ጌታ እናመጣለን ብሎ ሐሳቡን መልሼ የሰጠኋቸው የሰተ ትምህርት ሳስተምር ነበረ እና እነሱን ከጌታ ጋር መመለስ ፈልጋለሁ። እነዛ ሰዎች እንቅልፍ ነስተውኛል። ይህንን እቅድ ለማሳካት አስቤያለሁ። እንደ ሌላ ተደብቆ በጓዳ መግባት ወይም እንደዚህ በድብቅ እያመለኩ መሄድ ምናምን ይሄ አይደለም፣ በግልጽ መቀበል። ከነ ልብሴ በግልጽ ነው የተቀበልኩት። ምን አገባችሁ በእኔ ህይወት፣ በነ ህይወት ማንም ሰው አያገባው። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ በስቱዲዮ አንድ እንግዳ ይዤላችሁ መጥቻለሁኝ። ይህን እንግዳ ብዙዎቻችን የምናስታውሳቸው አንድ ካህን ናቸው። ከ12 ከ11 ወር በፊት በእዩ ጩፋ ጋር ቀርበው ከቤተክርስቲያን መውጣታቸውን የተናገሩ አባት ናቸው። ታዲያ እኚህ አባት ዛሬ በስቱዲዮ ተገኝቷል። ለምን ተገኙ የሚለውን ነገር አብረን በቆይታችን የምናየው ነው የሚሆነው። ታዲያ ቀጥታ ወደ አባታችን ድግቧል። መጀመሪያ እስቲ ራስዎትን ያስተዋውቁልኝ። ማን ነዎት፣ እንዴት ነዎት? የሚለውን ነገር ይንገሩን ስ ስሜ መምህር አባ ገብረ ሥላሴ ወልደ ሳሙኤል እባላለሁኝ። ያው የዛሬ ዓመት የካቲት ስድስት ከአርሲ የሀገረ ስብከት ከጎለልቻ ወረዳ ከቅዱስ ገብርኤል ቤተክርስቲያን ተነስቼ ጥር 29 ሀገረ ስተት ጉዳይ አስፈጽሜ በነበረ ሁኔታ ያው ወደ እዩ ጩፋ ቸርች ቤተክርስቲያን ተገኝቼ ያው የነሱ ብልህነ ተከተልኩኝ። አምኜ ተናግሬ ያለሁኝ እዚህ አጋጣሚ እዛ አንድ አመት በቆየሁበት ወራት ያው እንግዲህ በሁለተኛው ቀን ነበረ ወደ እምነቴ ወደ ልቡናዬም የተመለስኩት። መውጣት ያልቻልኩበት ጊዜ ስለነበረ መውጣት ስለማልችል ቤተክርስቲያንን እየናፈቀችኝ እያዘንኩም እያለቀስኩም እዛ ቆይቻለውኝ። ኦልሬዲ በጣም ሐዘኔ እጅግ ብዙ ነበረ። አባቶቼ፣ እናቶቼ በገዳም ያስተማሪ ያስተማርኳቸው እያዘኑ እያስታወስኩኝ ድሮ አስተማሪ ስለነበርኩኝ በዛ በዜማው ስጽናና ቆይቻለሁ። እግዚአብሔር ግን ያው መልካም ፈቃድ ሆኖ በዚህ ስቱዲዮ ተገኝቻለሁ። ጥሩ እንኳን ደህና መጡልን። እንዲያውም በዛ ቪዲዮዎች ላይ አንዳንድ ጥያቄ አስነሱ ነገሮች ነበሩ። እኛ አባት የቤሳን አባት አይደሉም፣ አናቃቸውም፣ አልተማሩም ሲባል ነበር እና ካህን ኖት ካህን ከሆኑ እስከ የታመጡት የተስማነኮሶ ምን ስተምረዋል ምን ሳስተምረዋል የሚለውን ነገር ጥቂት ይበሩ ስ ከልጅነቴ ጀምሮ በዘጠኝ ዓመት አካባቢ ነው ወደ ደብረ አባይ ገዳም እጄ ሀሁ እየጀመርኩት እዛው ለብዙ ዘመናት ነባቡ ጨርሼ መዝገብ ተምሬ ሁሉ ነገር አካትቼ መምህር ሆኜ ከተወከሉ በኋላ በመምህርነት የዋልድባ መድኃን ያለማብራን ተዘተ ማበር ማየተ መጥተው መምህራችን መጥ እንድታስተምረ በሚሉኝ ዋልድባ አብረንታንት ደንደረቋ በሚባል ሞፈር ቤታቸው ወይም እርሻ ቤታቸው እዛ ላይ ረጅም መነኮሳት እና ያው ዲያቆናት፣ ቀሳ ውስጥ ሳስተምር ለብዙ ዘመናት ቆይቻለሁኝ። በዚህ ታዋቂ እንዴት ሰፊ ነው ከዲያቆን ከኤጲስቆጶሳት እስከ ሊቃነ ጳጳሳት በዚህ በአስተማርነት ታዋቂ ነኝ። አብዛኛው መነኮሳቱ በመንፈስ የወለድኳቸው ናቸው። ቅዱስ ሥላሴ አራት ኪሎ ያሉት፣ ግብ ገብርኤል፣ ቦሌ መድኃኔዓለም በተለያዩ አብዛኛው የዋል በመነኮሳት ያው በብዙ አብዛኛዎቹ የእኔ ልጆች ማለት ይቻላሉ። እድሜም ቀላል አይደለም። ስንት ዓመትዎት ነው? ወደ አርባ ስምንት ዓመት ይሆነኛል። ሰምተዋል። እንዲያ ከሆነ ታዲያ ክህነቱን ከማን ነበር የተቀበሉት? የሚያስታውሱ ከሆነ ዲቁና የአሁነ መርሃ ክርስቶስ ሲመቀል የአክሱም የነበሩት ጥንት የድሮ ሊቅ የሆነ አባት ይሳቸው ነው። ቅስና ደግሞ አሁነ ጴጥሮስ የሚባሉ ሽሬ አካባቢ ተመድበው ወደ ባህር ዳር የነበሩት አሁን በሕይወት ስጋ ያለውም ወራፊያቸው ይድረሰኝ እሳቸው ነው ቅስና የወሰድኩት። ድጋሚ ግን ከዚህ አገልግሎት እንግዲህ ከዛ ከዋልድባ ስመጣ። ወደ ዝዋይ ነበር የገባሁትና ከማሰልጠኛ ሰው ከተወጀነ ሰለጠንኩኝ። ወደ ሐዋሳ ገብርኤል በውድድር ገብቼ እዛ ነው በቀዳሽነት ሳገለግል የነበረው። ከዛ በኋላ ከዛም በእድገት ወደ አዲስ አበባ እስኪ በከሪሳ ሚካኤል ነበርኩኝ። በአንዳንድ ነገሮች እዛም በኋላ ወደ ውጭ እሄዳለሁ ብዬ በስደት መልኩ ናይሮቢ ላይ ብዙ ጊዜ ቆይቻለሁኝ። እዛው ለአዲስ አበባ ስመጣ ተመልሼ ያው ክራውንድ ነበረ ዝግ ነበረ የአገልግሎት ለማግኘት። አሁን እስጢፋኖስ ብራካቸው የደረሰ ጅማ ያሉት በዛ በአስተማሪነት በቅዳሴ ምን ወሰደው እና ከዛ በኋላ አበልቲ የተወሰነ ከአስተማርኩኝ በአስተዳዳሪነት ጅማ ደብረ ገሌላ ቅዱስ አማኑኤል ቤተክርስቲያን አስተዳዳሪ ነበርኩኝ። ከዛ በኋላ ነው ወደ አሰላ ይሄድ፣ ከዛ ተመስቼ እና አሰላ አሁን ያሬድ ያውቁኛል። ያውነ ቀሪያ ነው አሉ ስራ ብዙ ናቸው እዛ የሚያውቁኝ። እዛ ወደ ሶስት ዓመታት ያክል አስተምሬ ያለሁኝ አስተዳዳሪም አስተማሪም በሁሉ ገብ የነበርኩ ስብ ከተውኝ ለም ዳሴ መምህርም ቤተክርስቲያኑን ወደ ሶስት ቤተክርስቲያን ነበረ፣ ገብርኤል አለ፣ ማርያም አለች፣ አርሴማ አለች እንዲንዲ እያልኩኝ ሁሉ ገብ ነበር ማገለግለው እና በጣም የሚመቸኝ እኔ ገጠራ ገጠሩን ወርዶ ሊቃውንት ዲያቆናት ማፍራት ምናምን ነው እና በዚህ በንባብ በጣም ምስጢር የቆ አንባቢ ነ እና በዛ ቆይታዬ ብዙ ዲያቆናት በሄድኩበት ያላፈራሁበት የለም። እና የኔ እንደዚህ ነው እድገት። ከዚህ ውጭ ነው በሆነ ምክንያት አሉ ግጭቶች፣ እንግዲህ ያላደለ ይህ ኦርቶዶክስ እንትና ጳጳሳቱ ለሁለት ሲከፈሉ በነበረው ሁኔታ እና በአገሩ እግዚአብሔር ይባሉት ሊቀበባህ በግውጥ ሆኖ ነበር። በዛ ዛ የተነካካ ብቻ ብዙ ነገር ችግር ስለነበረ ለጊዜው ያልሆነ ውሳኔ ወስኜ፣ በቃ እንዴት እንደዚህ አይነት ስራ ይፈጽማል ወደኛ ካልገባህ በሚለው እንደኛ የኦሮሚያ ሲኖዶስ አይደግም በሚለው ብዙ ነገር ግጭቶች ስለነበሩ ምርር ሲለኝ ዝም እና ወደዛ ኢየሱስ ኢየሱስ ሲሉ እውነተኛ መስለ ወደዛ ጎራ አልኩና፣ ከሁለት ቀን በኋላ እውነተኛ እንዳልሆነ ስለተረዳሁኝ ምን አለ እናት ቤተክርስቲያንን ተመልሻ በይቅርታ ብትቀበል እያልኩ አዝነ ነበረ ብዙ ጊዜ በዜማ ነበረ መጽናናውና እንዲያው ባዜ ምልህ አንድ ዜማ ደስ ይለኛል እዚህ ወልደ ነጎድጓድ ቅዳሴ ላይ ቢገኝ ነውና እምነኩሉ ፃማ ዘበፀሐኒ ሁሉ ይልቅ ችግር ደረሰብኝ የሚለው በጣም እያዘንኩኝ በነበርኩበት መውጣት ስለማልችል በጋርድ በካሜራ ተጠብቄ ስለመኖር ለአንድ ዓመት ሙሉ አዘን ነበረና እምነኩሉ ጻማ ዘበፃሃኒ እምነ ኮሎ ጻማ ዘበፀሃኒ እያልኩኝ ስጽናና ነበረ። ወደ አማርኛው ስንተረግሞ ከሁሉ ይልቅ ከሁሉ በላይ ችግር ደረሰብኝ እና እናት ቤተ ክርስቲያኔ በጣም በረጅም ነው የዜማ ሦስት ያለኝ ሰው በጣም ሳስተምር ልቤ ይደክማል። የለም ልቤ እስከምፈርጥ በቃ አስተማር ነው ደስ የሚለኝ በዜማ በነበርኩበት እንትኑ ሙያ ማለት ዜማ ማለት ይቻላሉና፣ እና የቅዳሴ በጣም እንትን ነኝ እና በዚህ የነበረ ምጽናናው እና እውነታው ይሄ ነው። ገዳሙ ከትኩጤ ያሳደገኝ በልጅነት ጀምሮ እንግዲህ የአሁኑ ሳሙኤል ልጅ ነኝ በመንኩስና እዚያ ያሉት አባቶች ያሉ ሊቀርበ ባሰብ ሁሉ ያውቁኛል፣ የታወቀ ነገር ነው። አንዳንድ ሰዎች በየሚዲያው አናውቀው ምናምን ስላሉ አልከፋኝም። እውነታቸው ነው፣ ያውቁኛል። አባ ወልደ ኢየሱስ የክብር ስማቸውን መላከ ሕይወት በሕፃን ወይም በለይ ስብ ለሚባሉት የእኛ ቲቪ ላይ አስተያየት ሲሰጡብ የነበረ ሊረሱኝ ይችላሉ። ያውቁኛል፣ በስነ ሥርዓት ያውቁኛል። እንዲያው በዚህ አጋጣሚ

ባለማወቅ አንዳንድ ሰዎች አስተያየት እንደሰጡ ወረዳ ደብዳቤ ጽፈው እንደነበረ፣ እንዴት ሊከዱ ይችላሉ? በ29 ጥር ሀያ ዘጠኝ ሰበካ ጉባኤን ይዤ ደብዳቤ ጉዳይ አስፈጽሜ ቀሰ ገበዝ ምርጫ ምናምን በሚለው አስተካክዬ መጥቼ የካቲት ስድስት ነው ቀንጤ ብኛ የነበረው እዛች እዛች ቀን ኮፒዋ እኔ ጋ አለች ዋናዋ ሰበካ ይዞ ወደዛች ወረዳ እንዲሄድና እኔ አዲስ አበባ ደርሽ የመጣሁ በሚለው ነው አዳልጦኝ የወደቅኩና፣ በዛች በዛች ቅድቅጽበት እንዴት አሉኝ። ለጊዜው ተሰምቶ ነበረ። እና ስለ ልብሳችን ሲሉ ነበረ፣ ስለ መስቀል ሲሉ ነበረ። ከልብስ በላይ እኔ አልበልጥም ወይ? ምን አስከፋ ነው? ለምንድን ነው እኔን የማይፈልጉኝ? ተሰምቶ ነበረ። እና ደስ ነው ያለኝ። ለምን ተቆርቋሪ እንዳለው ለቤተክርስቲያናቸው ስለሆነ በጣም ብዙም አልተከፋሁም። በኋላ ግን ደጸጸታቸው እዛ ስዳወል ቄሶች ያሉ ይቅርታ እንጻፍ ሳናቅ ነው እኛ ብድ የሰራ ነው ምናምን ብለው እንዳሉ በኋላም እንዳሳፈራቸው ሰምቻለሁ። ሲጀመር ያው አልገፉበትም። በህግ እንዲጠየቁ ሲሉ ነበረ። እኔ ያችን እልክ ለምሳሌ አንድ ተረት አለ በዚህ በአማርኛ ባሌን ጎዳሁ ብላ ራሱ ጎዳቸው ይበላለ ይገባል፣ ነገሩ እና እኔ ቤተክርስቲያን በጊዜው ጎዳሁ ብዬ በልክ ያረኩት ነገር ራሴን ነው የጎዳሁት። በጣም አዝኝ፣ በጣም ደምቻ አለሁ። እንዴት እንዴት ምን ነው የሚለው፣ ጊዜው ወደ ጴንጤ ቸርች በሄድኩበት ጊዜ ወቅቱ በጋ ነበረ። የካቴት ነው መጀመሪያ ምስክርነት ከመስጡት በፊት ነው ወይስ አይ፣ ምስክር ስሰጥ ምን ሄድንክ? እሱ ነው ቆይ፣ እሱን መጣበታለን፣ በሰፊው። ምናልባት ግን በዚህ ጋር በተያያዘ በተለይ ከአልባስ ጋር በተገናኘ ብዙን ጊዜ ፕሮቴስታንቶ ቸርች ድራማ መስራት የተለመደ ስለሆነ በእኛ አልባሳት፣ በምን አልባሳት ስለሆነ በተለይ ከምዕመናን ዘንድ ድራማ እየተሰራብን ነው የሚል ነገር ነበር የነበረው። ይሆን አንዱን ተራ ሰው ልብስ አልብሰውት ኦርቶዶክስ ካህን ነበርኩኝ ተመለስኩኝ በሚል የቤተሰብ መስቀል ላይ እና አልባሳት ላይ እየቀለዱብን ነው የሚል ነገሮች ነበሩ። እና ከዛ አንጻርም ምናልባት ከሆነ ብዬ አስብ ነበረ። ወደ ካህናት ስለወሰዱት ግን እንዲህ የተማረ ካህን፣ እንዲህ የተማረ መነኩሴ ቤሳን በእንደዚህ በቅዳሴም ሲያገለግል፣ በማስተማር ሲያገለግል የነበረ ካህን ምን አዳልጦት ወደዛ ሄደ? ምንስ እንዲ ያለ ያናገረዎች አለ? በምን ምክንያት ሄዱ? ምን አጡ? መልካም በጊዜው በነበረው እንግዲህ ኦሮሚያ ክልል የነበርኩት እና በሕገ ወጥነት ጳጳሳት እና ኤጲስቆጶስ ተመርጠው ከሆነ በኋላ እነሱ በይቅርታ ታርቀው ከገቡ በኋላ ርዝራዡ ያለው ወከባው በየደውራለ በየደውራለ የዚህ ሰሜን ከሄና እናስቀምጥም የሚል ድብድብ አለ። በጣም የኦሮሚያ ሲኖዶስ ተቋሚ ናቸው በሚለው በጣም ብዙ ችግሮች ነበሩብኝና ንዴት አለ። ሳስተምራቸው መምራቸው የነበርኩኝ ቃለዚያር አልያ ስላቸው በሲስተም እኔ እየታገስኩኝ ግን፣ እንዲህ አይነት ነገር ከሰሜን በመሆኔ በጣም ብዙ ነገሮች ነበሩ። እነሱ ታርቀው ሰላም ፈጥረው ደስ ሲል ነበርና ርዝራጁ ግን በየደብሩና በየወረዳው ወርዶ ለዚህ ለመምህራኖቹ ለእኔ በተለይ ከባድ ነበረ። እኔ እውነት የምጋፈጥ ሰው ነው፣ ይዛ ራሴን እንትን ለማለት ሳይሆን በቃ ደስ ትምህርት ማስተማር ብቻ ነው፣ ትምህርት መቀበል። ተተጉን ፖለቲካ ነበር የሚሰሩት፣ ግራ ሲገባች ህዝቡ ስለሚደግፈኝ በጣም እንትን ነው። እውነት ስላለ ኦነግሸን ነው ይላሉ፣ ጁንታ ነው ይላሉ። ግራ አጋብተዋቸው እንዲ አብዛኛው የሆነ ጊዜ አሳልፈው ወደዚህ ወደ ቀበሌ ከሰው ነበረ የውጭ ሲም ካርድ የአሜሪካን፣ የሳውዝ አፍሪካ፣ የኬንያ ያላቸው ስለዚህ እሳቸው ሌላ እንትን ናቸው ሰላይ ናቸው መረጃ ይላሉ። ቤት ዘግቼ መጽሐፍ ሳነብነ ሙለው ሌሊት ወጥተው አራሳ ላይ የሚገቡ ከማን ጋር ይውላሉ ሲባል ከሆነ ከሆነሸን ጋር እኔ ደግሞ ኦሮምያ ማልችል እንኳን እንዴት አድርጌ ከነሱ ጋር እንኳን ትርብዬ በዛ ሳዝን ወደ ቀበሌ ሲከሱኝ፣ ቀበሌዎቹ ደግሞ ከንቲባውና ሊቀ መንበሩ እስላሞች ነበሩ። እና ወይ መታወቂያ ሲታይ ደግሞ የሰው ቆጣ ናቸው የሚል መታወቂያ ነበረኝና፣ በዚያ ኃይለኛ ጠብ ሀገረሱ መፍታት ያልቻለው ስለ አንድ ቄስ ጉዳይ ሁለት ሚስት አገባ ምናም በሚል በጣም መፍታት ያልቻለው ከሀገረሱ ኮት ከአሰላ አልፎ ወደ ህግ ይሄደ ነበረ መፍታት ያልተቻለና፣ እኔ አስታረቅኳቸው። ከህገ መንግስቱ ከአቅም በላይ ሆነ። አስታረቅኳቸው፣ አስማማሁኝ፣ እርቅ ተፈጸመ። ደም ሊፋሰስ እንግዲህ ቤላ ይዞ ሽቁጥ ይዞ ነበር የሚፈላለጉት። ለሁለት ጎራ ተከፍለ ህዝቡ ካስታረቅኩ በኋላ ይህን ያስታረቁ እሳቸው ናቸው ሲባል ያስፈልጉናል በሚል ይህ ሊቀወንበርና ከንቲ እስላም ናቸው። ይህ ሀቅ የሆነ ደብዳቤም አለ ማለት፣ የምርቃ ደብዳቤ እንዲያስታርቁ የሚል ጽፈልኛል። ወረዳው ራሱ ለሀገረ ስብከቱም ቢያለ እርቅና ለሰባት ዓመት የፈጀ በአንድ ወር ከፋፈለው። ህፃናት ከህፃናት ትላልቅ ከትልልቅ ቄስ ከቄስ አስታርቄ የጨረስኩት ነው። እና ጉድ ተብሎ ለእኛ ያስፈልጉናል በሚል እንዲያውም ከንቲባውና ሊቀመንበሩ ከዛሬ ጀምሮ እኛ ነው የምንጠብቀው እርሶን። የከሰሱ ሰዎች እንፈልጋቸዋለን፣ እናስራቸዋለን። በሱ ምት ሲፈልጉ አገር ለቆ ሄዶለተች ገር ነገር እና ያ ነገር ምርር ሲለኝ ብቻ ውስጤን እያወቀ ነበረ በጭት እዛ እጅ የተቀበልኩት እርግጥ በቃ ኢየሱስ ሲሉ እውነት ነበረ። ኢየሱስ ትክክለኛ ካለ ቅዱሳንም አካላቱ ናቸው፣ ራሱ ክርስቶስ ነው። ስለዚህ በቃ እውነት መስሎኝ ነበረ። ግን እዛ ላይ ስም ብቻ ነው ያለው፣ ውስጡ ሌላ ነው። እዛ መግባት አልፈልግም። በነበርኩ በዚህ በንጤ በነበርኩበት እዛ ጎድ ማውጣት አልፈልግም። ብዙ ነገር አለ። እኔ ግን በፍጹም ሊመቸኝ ስላልቻለ ከሁለት ቀን በኋላ አፍ ላይ ያለ ኢየሱስ ወይም ካል ካል ሁለተኛ ሌላ ስለሆነ ይለኔ በቃ መቼ ነው የምወጣው? ማነው? እናቴ ቤተክርስቲያን ትቀበለኛለች፣ ባትቀበለኝ እንኳን ገዳም እሄዳለሁ የሚባለው የኔ እቅድ ነው እና አንድ አመት ስዘጋ ከዛ በኋላ እዛም ያው አንዳንድ ነገሮች ብዬ ወደ ህግ ለምንድን ነው የታሰሩ ልታደረጉኝ ነው? ይህን ያክል ቤት ተዘግቼ ፀሐይ ናፍቆኝ፣ ያው አንድ አመት ነው ፀሐይ አይቻላቅም። ስለዚህ ለምን ተዘጋቦት? ለምን ተዘጋቦት? ቤት ለምን ዘጉባቸው? እነሱ የዘጉብኝ ምክንያት መጀመሪያ አላወቅኩም። እንፈልግሃለን ግባ ሲሉኝ ምስክርነት እንደሰጠው እነሱ ጋር ሌላ ቦታ ነው የወሰዱኝ። እዛ በኋላ ከሁለት ቀን በኋላ ተደውሎ ይምጡ ተባልኩ እቃዎት፣ ሻንጣዎት ይምጡ ተባልኩና ገባሁኝ። ስገባ ሰባተኛ ፎቅ ነው ያስቀመጡኝ። ብዙ ካሜራ ያለበት ነው ቤቱ። ቸርቹ ላይ ነው ቤቱ ፎቅ ያለው፣ ቸርቹ ከስር ማምለኪያው ነው ያለው። ክራይስት አርሚ ኢንተርናሽናል ቸርች እዩ ጩፋ ቢል የራሱ ቸርች ነው። እዛ ስኖር ሁሉ በካሜራ በጣም ከቁጥር በላይ የሆነ ካሜራ አለው። ከላይ እስከታች ጋርድ አለ ዘበኛ አለ የሰለጠኑ። እንደዛ ሳለ መጠየቅ አልችልም፣ እሱን ማግኘት አልችልም። ሲፈልገ የብቻ እሱ ከስድስት ወር አንድ ከሶስት ወር አንድ እነዚህ ያናግረኛል። ትወጣለህ፣ በእርታ ምናምን ይላል። ምግብ አንድ ሰው ነው ያደረገው፣ ከዘበኛ አንዱ እሱ ያመጣል። በሰዓቱ እስረኛ ነበሩ ማለት ነው። እስረኛ እንደዛ ነው። መውጣት አልችልም ግራ ሲገባኝ እንዲያው አንድ አመት ሲሞላይ፣ እንደ ፍጥጫ አይነት ምን ታደርጉኝ፣ ውሳኔ ከገደሉ ይግደሉ ብዬ ነው እንግዲህ። ገላል ማለት አይደለም እሱን ብቻ ውስጥ እኔን ያሳመንኩት ነው። ለምንድን ነው የተዘጋሁት? ለምንድን ነው የማልወጣው? ምንድን ነው በእኔ ላይ ያሰባችሁት? እኔ ነፍስ ገድዬ ነው የመጣሁት? እንደዚህ የምታረጉኝ ምንድን ነው ኃጢአቴ? ለምንድን ነው አይ፣ ኦርቶዶክስ እንዳይገለት ነ እነሱ አይገሉም፣ እንታወቃለን። እኔ እኮ አባታቸው ነኝ ስለዚህ እንደዛ አይነት መልፍ በኦርቶዶክስ የለም። ስለዚህ ምክንያት ብቻ ይነገረ ብዬ እሽሽ ሲሉ ከዛ በኋላ ሲቆይ ደጋግሜ እርምጃ በራሴ ይወስዳለሁ፣ ወይ አይሰጡኝ ወይ በራሴ እርምጃ ወስዳለሁ ስላቸው ምንም ህግን በቻችን ምን ችግር አለ፣ ሀገራችን ቶ የኖርኩበት ምን አዲስ አይደለሁም፣ ቤቴ ነው፣ አካላት ናቸው። ስለዚህ እርምጃ ወስዳለሁ ስል ቤት ተከራዩልኝ። ቤት ከተከራዩልኝ በኋላ ያው

እናት የቅድስት ድንግል ማርያም እውነት ከልጅሽ አማልጅ፣ እና ሚገርፊ ነገር ለማ አንቲ መሃርክኒ ዘይኮንነኒ መኑ ኮናነ ስጋ ወነፍስ ወልድሽ አኮኑ። እውነት አንቺ ካማለችሽልኝ ልጅሽ ይቅርታ ከጠየቅሽልኝ ማን ይኮንነኛል? ልጅሽ እኮ የነፍስ ስጋ ፈራጅ ነው።

ብዙ ጊዜ በእኔ ላይ ወቀሳ እህልና ያለው ብዙ ነገር ነው፣ ላይ የምታደርገው እናቴ በጣም ቀርብ ነች። እና በዛ ነበር እነሱ ይህን ሊያውቁ ይችላሉ። ግን በአካል መመለሴ ማለት እኔ አሁን ያው ቤት ከተከራዩልኝ ከሳምንት አይሆንም። ግን አርብ ነው የወጣሁት። አርብ ነው አባቶች ከቆይቼ። ስለዚህ ብዙ አንድ ቃል ጳጳሳት ቆነና ሰጥተውኝ መግለጫ እንድሰጥ ወደ ገዳም ሂጄ ቀኖና አለ፣ ረጅም ዘመን ሰጥቶኛል። በቆና እንድፈጽም ሰጥተውኝ ከአንተ ጋር ያገናኙ እነሱ ናቸው። እንዲያ ከሆነ ታዲያ መቼ ቤክሳ መምህር መሆን መንኩስና መሆን በራሱ ቤክሳ ፈተና እንድንችል የሚያደርጉ ነገሮች ናቸው እና አሁን ደግሞ አንዱ ከቤተክርስቲያን እንዲወጣ የገፋውት ነገር ያሉ ሽኩቻዎች ፈተናዎች ናቸው እና እነሱ ነገሮች ብቻቸውን ከሃይማኖት እንድንወጣ ያደርገናል፣ እንድንክድ ያደርገናል። መቼ ሰው ምንኩስና በራሱ ፈተና ነው ብዬ ስለማሰብ ብዙ ነገሮች እንዲቋቋሙ የሚያደርጉት ነገር ስለሆነ ምንኩስናው እንዲህ አይነት በሰው ዘንድ ያለው መገፋቶች በብሔር በብሔር የሚነሱ ነገሮች ብሔር ፖለቲካዎች ከቤተ ክርስቲያኑ እንዲወጡ ያደርጉታል ማለት ነው። ምክንያቱም ትንሽ ምናምንም እንደዛ ብሎ የሚወጡ ሰዎች ስለሚኖሩ ደሱ ደግሞ አባትን ኖት ቤተሳን ትምህርትም ያውቁታል ደግሞ መነኩሴ የሞተ ነው። እንዲህ አይነት ነገር ያስወጣል ማለት ነው። ከቤተ ክርስቲያን አያስወጣም። አንዳንዴ ለእኔም ምን ሆኜ ነበረ እላለሁኝ። ከሆንኩ በኋላ ይህ ይከሰታል። እርግጥ አውቃለሁ ጻድቅ ሰባት ጊዜ ወድቃል ሰባት ጊዜ ይነሳልም የሚለውን ግን፣ ይሄ ክስተት ለእኔም በጣም የሚያስጨንቅ ከሆንኩ በኋላ በጣም ራሴን እየወቀስኩ ነበር እና ምን ሁኝ ነው እንደዚህ ሆንኩት? ከአእምሮ ጋር ነበርኩ የሚባል ነገር አለና፣ አንዳንዴ ማስተዋላችን ይወሰድ የለ መኑ ይሌብዋ ለስሕተት ስህተትን ማን ያስተውላታል ይላል ዳዊት ሲናገር። በጣም የተቀባ ነብይ ነው፣ ዳዊት ማለት ቅዱስ ሰው ነው፣ ልበ አምላክ የተባለ ነው። ግን ብዙ ስህተቶችን ስለፈጸመ በተለይ ይህን ቃል የተናገረው እንትና ነው። የኦሬን ሚስት በእርሳቤሄር ከወሰናት በኋላ ነው ይህንን ቃል የተናገረው። እና ከዛ በኋላ የተፈጠረው ስህተት እንግዳ ሲመጣበት አንድ እንዲያው እናታን ነብይን ልኮለት፣ ከዛ በኋላ ብዙ ታሪኮች አሉ። ስና ከዛ በኋላ ግን ምንድን ያለው ስህተትን ማን ያስተውላታል ነበር ያለው። ይሄ ነው በእኔ ጋር የተከሰተው። የልና አውቀሳ እኔ እስከዛሬ ሀዘን ላይ ነበርኩኝ። ዛሬ በጣም ደስተኛ ነኝ። ያለፈውን አላስታውሰው ወደፊት ነው እንጂ የሚሄደው የኋላን እየረሳ ወደፊት ከሚሄድ ማዘን ምናምን የለ። ለምን እኔ ፍጻሜን ያማረ ሆኗል። አሁን ፍጻሜ በጣም ያማረ ነው። እንዲያው አስተማሪ ይሆናል ብዬ አስበው በዚህ አጋጣሚ ለመሄድ የሚከጅሉ ሰዎች ካሉ ጥሩ መስሏቸው፣ ወይ እውነት መስሏቸው ብር ማታሎ ሊሄድ የሚያስ ምናምን ካለ እና እናታችን ቅዱስ ቤተክርስቲያን በፍጹም የጸጋ እመቤት ዝግጁ ስንዱ የሆነች የጸጋ ግምጃ ቤት ነች ቤታችን፣ ሁሉም ያላት የስጋ ሜነም ስም ያላት። እዛ ቢሄዱ ግን ሌላ ነው የሚገጥማቸው። የአእምሮ ግጭት አለ፣ የመንፈስ ግጭት አለ፣ ስቃዮች አሉ። ያንን ዳንኬራው ዳንሱ ምኑ ምኑ ምኑ ጭራሽ ሌላ ዓለም እንዳሉ መሰበር አለ። ላይመልሱ ሙሉ ይችላል፣ ላያውድ ሁላ ይችላል። እኔ ራሴን ጠብቄ ከመጀመሪያ ሁለት ቀን ስላወቅንበት በሕሊናዬ ጸሎት እየጸለይኩ ነው፣ ይህንን ላለመሰበር። በሰበር ኖሮ አልመጣም፣ አልመለስም። ከባድ አለ እዛ፣ ከባድ ነገር ነው የሚገጥመው። እኛ ሌላ ዓለም ነው የነበርነው። ማዜም ነው መዘመር ነው። ስለዚህ ያኛው ነገር ስለማይለምዱት እውነት ነው። እንዲያው የኔ በጣም አስተማሪ ይሆናል ሊሄዱ የሚሉትን ይመለሳል የህርት ሁላ እንዲመለስ ነው። አሁን እንዳው በዛው አያይዤ የሚይዘው እዛ በመሄዱ የፈለጉትን ነገር አገኙ? ምን ተጠቀሙ? እዛ በመሄዱ ምን አገኙ? ከቤት ወጥተው የሁሉ ነገር ጥለው ሄደው ምንድን ነው ያገኙት? እዛ እንደጠበቁት ሆነ? እንኳን እንደጠበቁት ሊሆን ብዙ ነገር ሞራሊን ያጥቻለሁ፣ ህሊና ያጥቻለው ሁሉ ነገር በቃ የምትበላው ምትለብሰው እራሱ አታገኝም እንኳን ልታገኝ። ማለት የሞራል ውድቀቶች አሉ፣ ብዙ ነገሮች አሉ። ምንም የምታገኘው ነገር የለም። እኔ አሁን የነበረው እዛ ጋር የነበርኩበት ብናገር ከባድ ነው፣ በጣም ከባድ ነው። የሞራል ውድቀት ገጥሞኛል፣ ሳይኮ ተጎድቻለሁ። አንድ ዓመት ምልስ ሆኖ ፀሐይ ብቻ አደለም ይናፈቃኝ፣ ሰው ማውራት አልችልም። ለምን ተደረገ አላቅም ማለት ዋናው እንግዲህ የቤቱ መስራች የተባለው እሱን ማግኘት አይቻልም። በጋርድ ታጆ ነው የሚሄድ። ወደ አምስት ስድስት ጋርዶች ያሉት ሰራዊት አለው። በፍጹም እኔ ፈልጌ ማግኘት አልችልም። እኔን ያናገረ ሰው ካለ አገልጋዮች፣ ፓስተሮች፣ መምህራን ምናምን አሉ ጥሩ ጥሩ መምህራን ናቸው አሉ ከእነሱ ጋር እኔን ካናገር እና አምልኮ ላይ አጀው ሲያስገብኝ፣ እንኳን እኔ ወንበር ላይ አጠገብ በግራ በቀኝ ያሉ ሰዎች ማውራት አልችልም፣ እነሱ እኔን ማውራት አይችልም። አንድ አመስ ኖር ይህንን አለቀ መረጃ ዝግ ነው እንዳለ ዘበኛው ከነምኑ ዘመዳሞች ናቸው ለሱ ዘመዳሞች ወንድ